በአዲስ አበባ ከተማ በየክፍለ ከተሞች ሲካሄድ የቆየው የኪነ ጥበብ ዘርፍ የማጠቃለያዊ ውይይት ተካሂዷል። ሀገርና ጥበብ ጥበብ ለኢትዮጵያ ማንሰራራት በሚል በተካሄደው የኪነ ጥበብ ዘርፍ የማጠቃለያ ውይይት ላይ የአዲስ አበባ ከንቲባ አዳነች አቤቤ ተገኝተዋል። ከሁሉም የኪነ ጥበብ ዘርፍ የተወከሉ ተወያዮች ከየዘርፋቸው ጋር የተገናኙ ጥያቄዎችን ያነሱ ሲሆን ከጥቅማ ጥቅም፣ ከፖሊሲና አሰራር ጋር የተያያዙ ጥያቄዎችን አቅርበው ከከንቲባዋ ምላሽ ተሰጥቷቸዋል። እንደ አንድ አደራ እንደተጣለባት ሴት ራስ ቲያትር ምን ደረሰ? ራስ ቲያትር ልክ ናችሁ። መሰረተ ድንጋይ ያስቀምጠናል፣ ግንባታ አልጀመርንም። በወቅቱ እንደተናገርኩት የተጀመሩትን እንጨርሳለን። የተጀመሩትን ጨርሰን ይሄኛውንም ጀምረን እንጨርሳለን። አሁንም ጀምረን እንጨርሳለን። ግን ቅደም ተከተል ካላስያዝን በስተቀር ሁሉም ባንዴ አቅማችን ቢፈቅድ ጥሩ ነበር እኮ ሁለተኛው ነገር ደግሞ ዲዛይን መቀየር መጣ። የእናንተ ሀሳብ ነው ስለተባለ ማካተት አለብን ማዳመጥ አለብን። ዲዛይኑን ሳንወስን ጀምረን ቢሆን ያው ያስቆመን ነበረ። እንግዲህ ማሳሰቢያው እንድንጀምር መሆን አለበት። ዲዛይኑ ይለቅ እንጀምራለን። ቀጣሪዎችም ነን ተቀጣሪዎችም ነን። ወደኛ ድርጅት ሲመጣ እኛ ይሄንን ችግር ፌስ እናደረጋለን ሌላ ቦታ ሄደን ስንሰራም ደግሞ እኛም ቲን የላችሁም ተብሎ 30 ፐርሰንት የሚቆረጥብን ጉዳይ አለን ግብር ጋር ተያይዞ ያለውን የታክስ አምባሳደር ናት መቅደስ አውቃለሁኝ አይጠፋትም የት እንዴት እንደሚወሰን ለማንኛውም ጥያቄዎቹን እናይዘና ከሚመለከታቸው አካላት ጋራ እንነጋገራለን ማለት ነው በከተማ አስተዳደሩ የተከናወኑ የልማት ስራዎችን ያደነቁት የኪነ ጥበብ ባለሙያዎች